የማልረሳት ያች ወጣት። አሌክስ አብርሃም። ለመጀመሪያ ጊዜ ከደሴ ወደ አዲስ አበባ ስጓዝ ከጎኔ አንዲት ከዛም በፊት ከዚያም በኋላ ያላየሁት ቁንጅና የነበራት ልጅ ተቀምጣ ነበር። በጠዋት አውቶቡስ ውስጥ ከተከፈተው መዝሙር ጋር ተዳምሮ በመላእክታት ጅቤ ወደ ገነት የሚሄድ እስኪመስለኝ ውብ ነበረች። እናቷ አንድ ወንበር አልፈው ከኋላችን መቀመጣቸውንም በኋላ ነው ያወቅኩት። ገና በደንብ ሳንተዋወቅ እየተፍለቀለቀች እናቴን ትቻት ነው አንተ ጋር የመጣሁት ስትለኝ፣ ሰው እናትና አባቱን ይተዋል አልኩ በውስጤ። ያችን ልጅ ከምንም በላይ ውብ የእጆቿ ጣቶች ይታወሱኛል ከፊታችን ያለውን ወንበር መደገፊያ ይዛ ስለነበር መጀመሪያ በደንብ ያየሁት እጇን ነው። ወሬያችንን የጀመረችው ራሷ ነበረች። ማነው ስምህ? ነገርኳት፣ የእርሷንም ነገረችኝ። ተደፋፈርኩ። ሲበዛ ግልጽና ፈጽሞ አይቼው የማላውቀው አይነት ድፍረት ነበራት። ሳልጠይቃት የራሷንም የቤታቸውንም ስልክ ቁጥር ሰጠችኝና በሁለቱም ካጣኝ ይሄ የማሚ ስልክ ነው፣ ይሄኛው ደግሞ የእቴ እያለች በአጠቃላይ የአምስት ሰው ስልክ ሰጠችኝ። በተትረፈረፈ ግልጽነቷ ትንሽ ግራ ብጋባም ደስ አለኝ። በፈለከው ጊዜ ደውልኝ፣ ጠዋት፣ ምሳ ሰዓት፣ ከሰዓት፣ ማታ፣ ሌሊት አለች። ሳቄ ቀደመኝ። እርሷ ግን አልሳቀችም። እንዴት እንዴት ነው የአዲስ አበባ አልኩ። በየመሀሉ ደግሞ ታንጎራጉራለች በሚያምር ድምፅ እድሜዋ 19 እንደሆነ ካነሳ ነው ርዕስ ጋር በማይገናኝ መንገድ ድንገት ነገረችኝ። ከዛም በፊት ከዛም በኋላ ትክክለኛ እድሜዋን የነገረችኝን ሴት አላስታውስም። አንዲት ሴት ትክክለኛ እድሜዋን ከተናገረች ነገሩ ከግልጽነትም ሊያልፍ ይችላል ብዬ መጠርጠር የጀመርኩት ከዚያ በኋላ ነው። መጀመሪያ የምናልፋቸውን ትናንሽ ከተሞችና መንደሮችን በስም እየጠቀሰች ስትነግረኝ አዲስ እንደመሆኔና ቆንጆ እንደመሆኗ አምኛት ነበር። ይህን ሁሉ እንዴት አወቀችው ብዬም ተገርሚያለው። እንደውም ማስታወሻ ሳሊዝ ቀራለሁ። በኋላ ሁሉም የነገረችኝ ከተሞች ልክ እንዳልነበሩ ተረዳው። ከሚሴ የሚል ጽሑፍ አይቼ ይሄ እኮ ከሚሴ ነው የሚለው ብላት ቢሆን ባይሆን ዝሮ ዝሮ እዚያ ኖርድ አለችኝና ማንጎራጎሯን ቀጠለች። እስከ ዛሬ ከደሴ እስከ አዲስ አበባ ያሉ ከተሞች ስም እንደተምታታብኝ አለሁ። የትኛው ከየትኛው ቀጥሎ እንደሚመጣ አይገባኝም። በተለይ ሸለብ አድርጎኝ ከነቃውማ ሸዋሮቢት ናይሮቢ ሁና ነው የምታየኝ። እንደ ልጅቱ አባባል ከሆነ ለምሳ የወረድነው ቡታጅራ ነው። በደሴና አዲስ አበባ መካከል ቡታጅራ የሚባል ከተማ የለም። በኋላ ለምሳ ወርደን እናቷ መረቁኝ። ተባረኬኔ ልጅ አስቸገረች ይሆን አሉኝ። ጥያቄያቸው ግራ ገብቶኝ አይ ከማለቴ፣ እንዲህም አርፋ ተቀምጣ አታውቅም እኮ ትንሽ አሞብኝ ጠበል ዣት ከርሜ መመለሴ ነው ምናምን አዝሮባት እንዲሆነችብኝ አሉ። ከእኛ ራቅ ብላ ቆሎ ስትገዛ በአይናቸው እየተከታተሏት ቆሎና ፍራፍሬ የሚሸጡት ልጆች ከበዋት ሲንጫጩ በውብና ዘለግ ባለ ሰውነቷ ከነሚዘናፈል ጥቁር ጸጉሯ ላያት በደንገጥሮቿ የተከበበች ልዕልት ትመስል ነበር። ሁኔታችሁን አይቼ ስትጫወቱ ትንሽ ጎኔን አሳረፍኩ። ተባረክ፣ ከተኛው ስንት ቀኔ። ካስቀየመችም ይቀርባላት አሉ። ልጅቱ ትንሽ አእምሮ ሕመም ነበረባት። ስትመለስ ስድስት ኪሎ ቆሎ ተሸክማ መጣችና እስከ አዲስ አበባ ይበቃናል አለችኝ። አዎ ይበቃናል ብዬ አገዝኳትና ወደ አውቶቡሳችን ገባን። አውቶቡሱ ጉዞ ሲጀምር ያለፍናትን ደብረሲና የምትባል ከተማ ናዝሬት መሆኗን ነገረችኝ። ፊቷን ሳየው ፈገግ አለች። ውበቷ የሚገርም ነበር። ንጹሕና ገራገር ሕዝቡ አብዶ ነው እንጂ ደብረሲና የሚለው እርሷ ልክ ናት። ደብረሲና ናዝሬት ነች። የናዝሬት ቆሎ አሪፍ ነው አልኳት። ትንሽ እንደተጓዝን ራሷን ከነዘንፋላ ጸጉሯ ትከሻይ ላይ ጣላ አድርጋ እንቅልፍ ወሰዳት። አንገቴን ወደ ኋላዬ በቀስታ ዞርኩ። ድካም ያዛላቸው እናቷ በትህትናና ሐዘን ባረበበበት ፊት ፈገግ አሉልኝ። የሆነ ለስላሳ ሐዘን ልቤ ላይ በእርጋታ ሲነፍስ ተሰማኝ። ለምን አላገባም? ትዳር ድሮ ቀላል ነበር። ታያታለህ፣ ወይም ስለ እርሷ ቁንጅና፣ ሞያ ሲወራ ትሰማለህ፣ ትወዳታለህ፣ ትጠይቃታለህ። ጥሎሽ፣ ቀሚስ፣ የጆሮ ጌጥና ጠርሙዝ አረቄ፣ ከዛ የእድር ድንኳን ጥለህ ለክርስቲያን አንድ ለእስላም አንድ በሬ አርደ ትጋባለህ። በቃ ከዛ ልጆች ትወልዳለህ። ግብግብህ ከሕይወት ጋር ብቻ ነው። ገመናህን ሰይጣን ራሱ አይደርስበትም። የራስህ ሕይወት የራስህ ነው። አልተስማማህም እንበል ትፋታለህ። በየፊና አግብተህ ሕይወት ይቀጥላል። የመረረ ጥላቻ የለም። ቢበዛ በቡና ወግ መሃል የልጅነት ባሌ መስከሩና ውሽማ መያዙ እንጂ ለገንዘብ ስስት የሚባል አያቅም፣ አፈር እያለች ወንዳ ወንድነቱስ ቢሆን ትላለች። የፈታሃት ሚስት ፊቷ ላይ ጥላቻ የለም። ባልም በበኩሉ አለመውለዷ ነው እንጂ ሙያማ እሷ ጋር ቀራች። አቤት ጠላ፣ አቤት ቤት አያያዝ ሊል ይችላል። ቢፋቱም እውነታውን አይክዱም። በደስታ በሐዘን ይጠያየቃሉ። ዛሬስ መጀመሪያ በስልክ በሶሻል ሚዲያ ትጋትታለህ። ዛሬ የልዕልቷ ልደት ነው በሚል ርዕስ እንደአንጀት የረዘመ ሙገሳ ትጽፋለህ። ከዛ ቄሱ፣ ፓስተሩ፣ ሸኪው፣ አነቃቂው፣ ደራሲው፣ አያሲው፣ መጽሐፍ አዟሪው፣ ሐኪሙ፣ ወጌሻው፣ ግንበኛው፣ ዲያስፖራው፣ ስራጡ ትዳር ያልሰመረለት የሰመረለት የመሰለው እስትንፋስ ያለው ሁሉ ስለ ትዳር አምስት ዓመት ይመክረሃል፣ ያስፈራርሃል፣ ይመክረሃል፣ ይመክረሃል፣ ይመክረሃል። ወንድ ልጅ ከትዳር በፊት ማሟላት ያለበት አምስት ነገር የሚል ቪዲዮ ታያለህ። አራቱን አሟልተህ አምስተኛ ቀበቶህን ፈተህ ትከፍትና ቡታንታህን ዝቅ አድርገህ ሁሉም ነገር በቦታው መኖሩን ታረጋግጣለህ። ስትመለስ እንደ ነዳጅ ዋጋ መስፈርቱ ማስተካከያ ተደርጎበት አስር ሆኖ ይጠብቃል። ክለብ ትወስዳለህ። ሃይማኖተኛ እኔን ካልክም ብዙ መቅለስለስና መሽቆጥቆጥ ይጠበቅብሃል። ከዛ ተኝተህ የጨረስከውን ተንበርክከህ አግቢኝ ትላለህ። አልጨረስክም፣ በሽምግልና ስም መለስተኛ ሰርጋለህ። ሌላ ሰሞኑን የፈጠሩብን ጣጣ፣ ከቻልክ በሀገር አቀፍ ደረጃ ኃይሌና ኃይሌ ገብረ ስላሴን ትልካለህ። ቤተሰቦቿ የአድናቆት ፊርማ አስፈርመው ለወጉ ይጠይቃሉ። ተምሯል ረሱ፣ እንዲህ ያለ አልባሌ ቦታ የሚውል ሰው አይደለም። ጥሩ ልጃችንም፣ ፈቅደናል ትንሽ የቷን ጭምር ሳይጠየቁ ይፈቅዳሉ። ሙሉ ሽምግልናውን በቀጠሯቸው ሰባት ካሜራ ካሜራማኖች ያስቀርጻሉ። ሽማግሌዎቹ እግራቸው ከመውጣቱ የሙሽሪት ቤተሰቦች የዩትዩብ አካውንት ከፍተው ደረጀ ኃይሌ የሙሽሪትን ቤተሰብ በሳቅ ሽንታቸውን አስጨረሳቸው የሚል ቪዲዮ ይለቃሉ። በቃ በዛው ዩትዩበር ይሆናሉ። ሰርጎ አለልህ ገና አለሜ ነው ትልሃለች። ያንተ አለ ምስኪን ሸዋርር ወገብ ዛላን ይሰብረዋል። አሳየው የደሙን ሻሽ ማለት አልፎበታል። አሳየው የኤክስሬይ ውጤቱን ነው የሚባለው። እፎይ፣ ተገላገልኩ ብለህ ከዛ በኋላም በሰላም የምትኖር ይመስላል፣ እንዳታስበው። ካገባህ ሶፋ፣ መጋረጃ እና ካሜራ ትገዛለህ። ከዛ የኪራይ ቤትህ መድረክ ይሆናል። ሚስት ጋር የቲክቶክ ድራማ የመስራት ግዴታ አለብህ። ስትጋቡ በሐዘን ይሁን በደስታ፣ በእውነተኛ ህይወት ይሁን በቲክቶክ ድራማ ላልለያት ብለህ ትፈርማለህ። ባልና ሚስት አርቲስት እንደዚህ ዘመን አይት ታውቃለህ። አየህ ለዛ ነው ማግባት ቲያትር ቤት በተወዛዋዥነት ከመቀጠር እኩል የኪነ ጥበብ ዓለም ጅማሬህ ይሆናል። ሞትና ሰርግ አንድ ነው የሚል ማኅበረሰብ ፍዳህን ብትበላ ግድ አይሰጠውም። ወደ መቃብር እንደሚሸኝ ሬሳ እርቃንህን እስክትቀር ያራግፋል። እንዴት ነው ግን ሞትና ሰርግ አንድ የሆነው? ከሞት በኋላ የቤት ክራይ የለም፣ አስቤዛ የለም፣ የልጆች ትምህርት ቤት ወጪ የለም። ከሰርግ በኋላ ግን ያው የማያልቅ ድራማ የለም ትፋታለህ። ሚስትህ ተኝታ ስታንኮራፋ የቀረጸችውን ቪዲዮ ይዛ ፖድካስት ላይ ትቀርብና ሶስት አመት ሙሉ አንኮራፍቶብኝ የግራ ጆሮዬ ደንቁሯል፣ ሰራተኛችን ጋር ተልከስክሷል ትላለች፣ ህዝቡ ይረግመሃል። አንተም መረጃህን ይዘህ ሌላ ፖድካስት ላይ ትቀርብና ዛሬ ተጣላን ብዬ ክፉ አልናገርም፣ የልጅናት ናት፣ ግን ነገሩን ግልጽ ለማድረግ ወድጄ አይደለም ማንኮራፋ፣ ወገኖቼ፣ ሶስት አመት ሙሉ ስተኛ የመፍሳት ችግር ስለነበረባት የግራ አፍንጫዬ በሳይነስ ተደፍኗል ለዛ ነው ስተኛ የማንኮራፈው። አንዳንዴ የተቃጠለው አየር ሲበዛብኝ ሰራተኛችን ክፍል እጄ ተኛ ነበር። ሰው ያሳለፍኩትን መከራ አይረዳም። ህዝቡ ይድፋሽ ፈሳም ዘረጦ ይላል። ፈጣሪ ልዩ ድጋፍ ካላደረገል በስተቀር የዘንድሮ ትዳር በር እንጂ ግድግዳ የለውም ወዳጄ፣ ገመናህ ደጅ ነው የሚያድረው።